ሃይማኖት ቤት ውስጥ በጣም እንድንማር የምፈልገው በይበልጥ ደግሞ ኦርቶዶክስ ቤተክርስቲያን ላይ በጣም ፎከስ እንዲያረጉልኝ የምፈልገው የሆነ ኮመንት ተሰጥቶኝ ነበረ። እንደ ልባችን አይደለም የምናደረገው በዚህ በዚህ በዚህ ጊዜ ነው የምናደረገው። ዝም ብለን ብቻ አይደለም የምናደረገው ጊዜ አለው የሚባል ነገር የአመት ጊዜ እሱ ነገር ክሊርሊ ቢማሩበት ኤክስፕሌን ቢደረግ ደስ ይለኛል። ከዛ አንድ ሰው ኮመንት አድርጎልኝ ክብር ሰጠውት ይህን ሰው ቢት አቢዩዚቭ ግን ዲስሪስፔክትፉል ነበር። ግን ይሄ ኮመንት በጣም ሴንስቲቭ ስለሆነ ይሄን ይሄን ብሎ በአመት ውስጥ ሰላሳ ቀን ነው የምንተኘው። አይ ወዝ ሾክድ። ቆይ ቆይ ቆይ ቆይ ከዛን የኦርቶዶክስ እንትን ማናገር ነበረብኝ። ሃው ትሩ ኢዝ ዚስ እና ቤተ ክርስቲያኗስ ውስጥ በስነስርዓት ይህንን ታስተምራለች ወይስ ሀይላይት እየተሰጠው ነው የሚያልፈው የሚለውን ነገር ማወቅ ነበረብኝ። አያስከ ፐርሰን ስጠይቅ እንደዚህ የሚባል ነገር የለም። ከዛስ እኔ ጋር የነበረው ዲስካሽን ደግሞ ግሩፓችን ዲስካሽን ላይ በዚህ ጊዜ በዚህ ጊዜ በዚህ ጊዜ በዚህ ጊዜ አይደረግም ሲባል ያ ሁሉ ጊዜ ተቆጣጥሮ ሲመጣ ሰላሳ ቀን ብቻ ሆነ። ፎርሹር ግን ምንድን ነው ይሄ በህግ ደረጃ ይቀመጥ እንጂ ከንሳ አባታቸው ጋር ሴትል የሚያደርጉት ብዙ ነገር አለ ኤክሰፕሽን አለ የሚሉ ነገሮች መጡ። ይ ዋንት እንደ ቤተ ክርስቲያን ቢማሩበት ውሽ አረጋሉ በዚህ በዚህ